አመሰግናለሁ፣ በረከት። እንደሚታወቀው እንግዲህ ሀያኛው የዓለም የስራ ድርጅት አህጉር አቀፍ ጉባኤ ከባለፈው ሰኞ ጀምሮ በመዲናችን አዲስ አበባ እየተካሄደ ነው የሚገኘው። ይህ ዝግጅት እንግዲህ በዋናነት የከተማና መሰረተ ልማት ሚኒስቴር ከኢትዮጵያ መንገዶች አስተዳደር ጋር በመሆን እንዲሁም ደግሞ ከዓለም አቀፉ የስራ ድርጅት ጋር በመቀናጀት ነው ያዘጋጀው። ይህ አህጉራዊ ኮንፈረንስ ላይ ከበርካታ ከአፍሪካ ሀገራት የተወጣጡ በርካታ ባለድርሻ አካላት ተሳትፎበታል። ሚኒስትሮችን ጨምሮ ሌሎችም ባለድርሻ አካላት እንዲሁ ተሳትፏል። ከመላው ዓለም ያሉም በዚሁ ዘርፍ ላይ የተሰማሩ የተለያዩ ተቋማት መሪዎችም ጭምር በዚህ ጉባኤ ተሳታፊ ሆነው ቆይቷል። ያለፉት አምስት ቀናት የነበሩ ሂደቶችን ጥቂት ብንመለከት የተለያዩ ሀሳቦች የቀረቡበት ሆኖ ነው ያለፈው። በተለይ ደግሞ ስራን ማዕከል ያደረጉ የተለያዩ አውደ ጥናቶች ቀርበው በጉባኤው ላይ ለምክክር የቀረቡበት ሂደት እንደነበር እንዲሁ እናስታውሳለን። በዚህም ሀገራት ያላቸውን ልምድ ያቀረቡበት፣ ሌሎችም እንዲሁ ተሞክሮ የተለዋወጡበት እንደነበር ነው ከዚህ ቀደም በነበሩ ዘገባዎቻችን ላይ ስናነሳ የነበረው በአምስተኛው ቀን በዛሬው ውሎ ደግሞ ቀጣዩን ከሁለት ዓመታት በኋላ በፈረንጆቹ 2027 የዓለም የስራ ድርጅት አህጉር አቀፍ ጉባኤን የሚያዘጋጅን ሀገር በመምረጥ ነው የዛሬውን ውሎ የሚያጠናቀቀው። እንደ አጠቃላይም ለአምስት ቀናት ሲካሄድ የነበረውን በዛሬው ዕለት ይቋጫል ማለት ነው። በዚህም ሂደት ላይ እንግዲህ ቀጣዩን ይህን መሰል ጉባኤ ለማዘጋጀት አምስት የአፍሪካ ሀገራት በእጩነት ቀርበዋል። አሁን ይህን ሪፖርት እየሰራን ባለንበት ወቅት ላይ እንግዲህ በእጩነት የቀረቡት ሀገራት ኬንያን ጨምሮ ቱኒዚያ፣ ላይቤሪያ ዛምቢያ እንዲሁም ደግሞ ማዳጋስካር ይገኙበታል። እነዚህ አምስት ሀገራት ያላቸውን ጸጋ በተለይ ደግሞ የስራ እድል በመፍጠር ግዙፍ ኢንቨስትመንቶችን ይፋ በማድረግና ሰፊ የሰው ኃይልን በመቅጠር ያላቸውን አቅም ለታዳሚያኑ አንስተዋል። በዚህም ሂደት ላይ የሀገራቸውን ተሞክሮ በተለያዩ ዘርፎች ላይ እየሰሩ ያሉትንም ተግባራት እንዲሁ አስተዋውቋል። እኛ ብንመረጥ፣ እኛ ደግሞ ብናዘጋጀው ጉባኤውን ይበልጥ በእንግዳ ተቀባይነታችን፣ በሌሎች በሌሎች ያሳካናቸው ዘርፎች አሉ። ከነሱ ደግሞ ይበልጥ ልምድ ትቀስማላቸው የሚልም እንዲሁ የምረጡ እንቅስቃሴ አይነት መልክ ያለው ሂደትንም እንዲሁ ሲያካሄዱ ቆይቷል። አሁን ባለው ሂደት በበይነ መረብ የምርጫ ሂደቶች እየተካሄዱ ነው የሚገኘው። ቀጣይ የ2027 የዓለም የስራ ድርጅት አህጉራዊ ኮንፈረንስን የሚያዘጋጀው የትኛው ሀገር ይሆናል የሚለው አሁን እየተሰጡ ካሉ ድምጾች ቆጠራው ከተጠናቀቀ በኋላ ደግሞ በኛው ሚኒስትር በክብርት ሚኒስትሯ ወይዘሮ ጫልቱ ሳኒ ይፋ ይደረጋል ተብሎ ነው የሚጠበቀው። ዛሬ ማለዳ ላይ የነበሩት ሁነቶች ይህን የሚመስሉ ናቸው። በዋናነት የቀጣዩን ከሁለት ዓመት በኋላ የሚዘጋጀ የሚያዘጋጀውን ጉባኤ ማን ያዘጋጀዋል የሚለውን እጩዎች የራሳቸውን የምረጡኝ ቅስቀሳ እንዲሁም ደግሞ እኛ ብናዘጋጅ የሚለውን ሀሳብ ያቀረቡበት ነበር ማለት ይቻላል። እንደ አጠቃላይ ያሉ የምርጫው ሂደቶች ተጠናቀው ቆጠራውም ተጠናቆ ይፋ ከተደረገ በኋላ ላለፉት አምስት ቀናት ሲካሄድ የነበረው የዓለም የስራ ድርጅት አህጉራዊ ኮንፈረንስ በዚህ በመዲናችን አዲስ አበባ ሲካሄድ የነበረው ፍጻሜውን ያገኛል ተብሎ ነው የሚጠበቀው። በዚህ ሂደት ውስጥ እንግዲህ ኢትዮጵያ ትልቅ የሆነ ልምዷን ለተቀረው ዓለም ማለትም ለታዳሚያኑ ያስተዋወቀችበት ልምድም ያጋራችበት እንደሆነም ጭምር ለመታዘብ ችለናል። በተለይ ደግሞ በኢንፍራስትራክቸር ላይ በመሰረተ ልማት ግንባታ ላይ ያሉ ግዙፍ ኢንቨስትመንቶች ለስራው ለስራ እድል ፈጠራ ምን ያበረክታሉ የሚሉትን ማዕከል አድርጎ ስለሚሰራ ይህ ጉባኤ በዚህ ሂደት ኢትዮጵያ የሄደችበትን ርቀት ለተቀረው ዓለም ማስተዋወቅ የተቻለበት እንደሆነም ጭምር ነው የሚነገረው። በዋናነት የኮሪደር ልማት አሉ፣ ልማቶች አሉ፣ ሌሎችም ግዙፍ ፕሮጀክቶች አሉ፣ ሰፊ የሰው ሀይል የሚጠይቁ በእነዚህ ሂደቶች ላይ ኢትዮጵያ ያሳካቻቸውን እንዲሁ ለተቀረው አለም አስተዋውቃለች ማለት ነው። ከዛ ባለፈም ሌሎችም እንዲሁ በዚሁ ዘርፍ የሄዱበትን ርቀት አጋርተዋል። ልምድም የተቀሰመበት የተለያዩ የጋራ መግባባቶችም የተደረሱበት ጉባኤ እንደነበር ነው የሚጠቀሰው። ሌሎች ጉዳዮችን ደግሞ በሌሎች የዜና ወጃዎቻችን የምናደርስ ነው የሚሆነው። አሁን ባለው ሂደት ግን ቆጠራው ስላልተጠናቀቀ ማን አሸናፊ እንደሆነም መለየት አልተቻለም። ከደቂቃዎች በኋላ ይፋ ይደረጋል ተብሎ ነው የ የሚጠበቀው ለአሁኑ ግን በረከት በእኔ በኩል ያሉት መረጃዎች ይህን ይመስላሉ።